ወንድምሽ ዱባይ አያገባው፣ አይደለም እኛ ደግሞ የትንጋባ መሰለች። ፋሪስ ለፋሲካ ካገባሽ ለዳግማ ትንሣኤው ምንድን ነው ይባለው? ቤተሰብ ቅልቅል ማለት እጅግ በጣም ደስ ነው የሚለውና እንግዲህ ቀለበት ካደረግን በኋላ የሰርጋችን ቀን መወሰን አለብን እያሉ ጨረጋዎች ይገኛሉ ማለት ነው። እነዚህ አስጨናቂ ልጆች ማለት ነው። እና አንድ ቀን ስለጠፉ ብዙዎቻችን ተጨንቀን ነበረ፣ ምን ሆነው ነው እያለን ቦራ ደግሞ ትንሽ ግራ ጋብቶን ነበርና እንግዲህ ዛሬ እጅግ በጣም ደስ የሚል ቪዲዮ ባህሚ ቤት ተለቋል ማለት ነው። ሁላችሁም ገብታችሁ እዩት። ሀይሚ እንግዲህ ለቡራ ለምትወደው ለምታፈቅረው ለምታከብረው ሁሉ ነገር ነው፣ የልቤ ካውያ የኔ አለም ብላ ለምትጠረው ለቀብራረው ብሩክ ማለማየው ማለት ነው። እና የወርቅ ሰዓት ገዝታለታለች ማለት ነው። በጣም በጣም በጣም ደስ ይላል፣ ደስ ብሎኛል እውነት ለመናገር ምክንያቱም ሀይሚ የምር ጎበዝ ናት፣ የምሬን ማለት ነው። ማለት ቡራ እንደዚህ ሰርፕራይዝ ቢያረጋት እሷም ይሄው ሰርፕራይዝ አረገችው። ግን እሷ አሁን አይደለም የልደቱ ጊዜ የታሰበ ነገር ነው ብላለችና በጣም ደስ ይላል፣ በጣም ከሚባለው በላይ ማለት ነው። ቤተሰብ የምሬን ነው። ሰላም ሰላም፣ እንዴት ናችሁ አለው? ሰላማችሁ ዛ ብያላችሁበት እያያልኩኝ መጥቻለሁ ማለት ነው። እንግዲህ ድምጼ ትንሽ ይቆራረጣል መሰለኝና እንግዲህ ሰርጋችን ፓሪስ ነው ፈረንሳይ ነው የምናረገው ብለዋልና ደስ ይላል። ግን ደግሞ ሰርጋችን በቤተሰብ ሙሉ ካልሆነ ጋሽዬ፣ አደራህን ልጅህን አሳልፈ እንዳትሰጥ። ሀይሚ ጎበዟ፣ ሀይሚ ጠንካራዋ፣ እንዲህ በቀላሉ ያለ ጥሎሽ ወይ ፍንክች ብለህ መከራከር አለብህ እያለች ነው ሀይሚ ማለት ነው። እና ለጋሽዬ ማለት ነው ቡራ ደግሞ ወንድምሽ ያገባ ዱባይ ነው። ስለዚህ እኔ ደግሞ ፓሪስ ወስጄ አገባሽ አለው። ፓሪስ ሁለት ልጅ ከወለድኩ ኢትዮጵያ ደግሞ ሁለት ልጅ፣ ሁለት ፈረንጅ፣ ሁለት አበሻ ብሏል። በሳቅ የምሬን። በጣም ደስ የሚል ቪዲዮ ነው የተሰራው። በዚህ ሁለት ቀንና የቡራም በስማ በጣም ነው ሰው የወደደው፣ በጣም ነው የታየው ማለት ነው የብሩክ የምር በዚህ ሳምንት ራሱ በቃ እኔ እንጃ ግማሽ ሚሊዮን የአምስት መቶ ሺ ይገባል ብዬ አስባለሁ። በደንብ እየሄደለት ነው እና በጣም ደስ ይላል። ምክንያቱም ምርጥ ቪዲዮ ነው የሰራው ሀይሚም እንግዲህ ዛሬ ው ሀይሚ እንግዲህ ቅለበቷን እያሳየች እና ነው ማለት ነው። ተይዟል ውራ እያለች ነው ወይም እኔ ተይዣለሁ እያለች ነው እና ብቻ ግን የጨረቃ ፋሚሊ እንግዲህ ለእነ ሀይሚ ጥሩ ነገር አስቡላቸው በጸሎት አግዟቸው በጸሎት እናግዛቸው። የምሬን ማለት ነው። እውነት እንደዚህ ሰፍ ብለው የኖሩለት ፍቅር ፈጣሪ ለዚያ ቀን አብቅቷቸው እንዲጋቡ ወልደው ልጅ እንዲስሙ ማለት ነው እና ስለ እነ ሙሽየም ሽምግልና አንስተው ሲስቆ ነበር። ፍጽና ሀብትሽ የሚሰርቅ ስራ ውክልና ተሰተናል፣ ሽምግልና ተልከናል እያሉ ማለት ነው እና ቡራ ሲስቅ ነበር አይሚ ደግሞ እሙሽዬ በጣም ጥሩና ጠንካራ ሰው ናትኝ ከካሜራ ጀርባ ብታይዋት በጣም ብርቱ ናት እያለች ነበረና አው የብሩክ እናት በጣም ብርቱ ናት ከሚባለው በላይ በጣም እንግዲህ በብሩክ በሚናገረን ነው እኛ የምናቅ፣ ከዛም በቪዲዮ ማለት ነውና እንግዲህ ለድምጼ ይቅርታ ብያለው፣ ቤተሰብ ድምጼ ትንሽ ጉንፋን ነገር እኔ ጉንፋን በቃ እንዴት ነው ብርድ ምናምን እየገባ ነው እንግዲህ፣ እኔ ያለሁበት ሀገር ማለት ነው እና መስከረም በጋ ሲሆን በእኛ ክረምት ይገባል። መስከረም ክረምት ሲሆን በእኛ ሐምሌ ነሐሴ ነው አይደል? ክረምት መስከረም፣ ምንም እንደ እንግዲህ በእኛ በጋ ሲወጣ በዚህ ክረምት ነው ማለት ነው እና ቅዝቃዜ ያለ ለዛ ነው። ለድምፅ በጣም ይቅርታ ለማለት ነው እና ደግሞ ዋለብ አምስት ሺህ ልትገባ ነው አይ ቲንክ አርባ እንደዚህ ሰብስክራይብ ነው የቀራት ከስልሳ ገብታለች ማለት ነው። እና ውድ የጨረቃ ቤተሰቦች አመሰግናለሁ፣ እግዚአብሔርን ሁለቱንም ነው የምታዩልኝና አነቾ ቻናል ደግሞ አሁን ትንሽ እየተንቀሳቀሰ ነው። በጣም ነው የማመሰግን የእናንተ ገዛ ነው። አይዞሽ፣ በርች፣ ተስፋት ተቁረጭ እያላችሁኝ እዚህ የደረስኩት እና እግዚአብሔርን ቃል የለኝም። እግዚአብሔር ያክብርልኝ ሁለቱም ጋር የምትኮምቱ የምታዩ ቪዲዮን አላችሁ እና በጣም አመሰግናለሁ።